በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ህዳር 19 በዘች ቀን ሩጻፋ በሚባል አገር የሰማዕት ሰርጊስ ቤተ ክርስቲያን የከበረችበት ነው። ይህም ቅዱስ ሰርጊስ በሩጻፋ አገር በሰማዕትነት ባረፈ ጊዜ ምዕመናን ሥጋውን ወስደው ገንዘው በእነርሱ ዘንድ አኖሩት። በፊቱም መብራቶችን አኖሩ። የመከራውም ዘመን እስቲ ያልፍ በእነርሱ ዘንድ ተሰውሮ ኖረ። ከዚህም በኋላ የአማረች ቤተ ክርስቲያንን አነጹለት። አስራ አምስት ኤጲስቆጶሳትንም ሰብስበው አከበሯት። በዚች ቀን ሥጋውንም በውስጡ አኖሩ። ከእርሱም ድንቅ ተአምር ተገለጠ። በእምነት ከእርሱ ለሚወስዱ ሁሉ በሽተኞችን የሚፈውሳቸውም ሽታው እጅግ ጣፋጭ የሆነ የሽቱ ቅባትም ከሥጋው የሚፈሱ ኗልና ለእግዚአብሔርም ምስጋና ይሁን። እኛንም በቅዱሳን ጸሎት ይማረን። በረከታቸውም ትድረሰን ለዘላለሙ አሚን። ሰላም እብር ለኤጲስቆጶሳ ዘታየኑ ከመይቀድስዋ ለመካኑ ለሰርጊስ አሚሃ ዛራየ በስልጣኑ ቅባፍረት ምዑዝ ለአንፈኩሉ ኩሉ ዘይፀኑ እስከ ዮም ሃለ እንዘዩ ዝንበርኑ በዝህ ችምለት የሮም የአፍርንጊ የሶሪያ የአርማንያ ክርስቲያን ከግብፅ ከኢትዮጵያና ከኖባ በቀር የስብከተ ገና ጾምን የሚጀምሩበት ነው። ለእግዚአብሔርም ምስጋና ይሁን አሜን። በዚህች ዕለት ጌቶቻችን ከሆኑ ከአስራ ሁለቱ ሐዋርያት የአንዱ ቅዱስ ሐዋርያ በርቶሎሜዎስ መታሰቢያው ነው። ደግሞም እልዋሃ በሚባል አገር አስተምሮ ብዙዎችን እግዚአብሔርን ወደ ማወቅ ለመለሰበት መታሰቢያው ነው። ለእግዚአብሔርም ምስጋና ይሁን በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም እብል ሐርያ መስተጋድለ በተወር ባህር ሙቅ እንዘተሰቀ ጸጉር ጥብሉለ በቶሎሜዎስ ገዳመ አመምስሌሆሙ ኤለ በማየ ጸሎቱ ጽማ ነጋዳያን አጥለለ ዋንሳ አዲ ዘሞቱ አግማለ። በዚህችም ዕለት ቅዱስ ቴዎፍሎስ ከሚስቱ ጰጥሪቃ ከአምስት ወር ልጁም ከደማሊስ ጋራ በሰማይትነት አረፈ። ይህም ቅዱስ እግዚአብሔርን በመፍራትና በአማራ አምልኮ ያደገ ነው። ሰዎች ሄደው ቅዱስ ቴዎፍሎስ ክርስቲያን መሆኑን ለመኮንን ለአንቲጳጦስ ነገሩት። መኮንኑም በዜ ውስጥ አወት ቤት ሳለ ወደ እርሱ ያመጡት ዘንድ አዘዘ። ቅዱሱንም ባቀረቡት ጊዜ አንተ ከወዴት ነህ? ሃይማኖትስ ምንድን ነው? አለው። እርሱም የክብር ባለቤት ጌታ የኢየሱስ ክርስቶስን የማመን ክርስቲያን። መኮንኑም በክፉ አሟሟት እንዳትሞት ለአማልክት ሰዋ አለው። ቅዱስም ክብሪ ግባውና ከጌታዬና ከአምላኬ ከመድኃኒቴ ከኢየሱስ ክርስቶስ በቀር በረከሱ አማልክት አልሰዋም አለው። መኮንኑም የሆድ ዕቃ ውስጥ ይታይ ድረስ ሰቅለው የሚሰነጣጥቁት ዘንድ አዘዘ። እርሱ ግን በጌታችን ኃይል ስለተጠበቀ ምን ምን አልደረሰበትም። ሁለተኛም እሳትን አንድደው ከውስጡ እንዲጨምሩት አዘዘ። ቅዱሱም በእሳት መካከል በጸለየ ጊዜ እሳቱ ተበተነ። አጽንተውም ይጠብቁት ዘንድ አዘዘ። ከስምንት ቀንም በኋላ ሚስቱ ጳጥሪቃ ሕፃኗን ተሸክማ መጣች። ምስክርም ሆኖ በክርስቶስ ስም ይሞት ዘንድ አጽናናቸው። መኮንኑም ለቅዱስ ቴዎፍሎስ ምግብ የሰጠው እንዳለ ብሎ ሊመረምር ሄደ። የእስር ቤቱንም ደጅ በከፈተ ጊዜ ጣፋጭ የዕጣን ማዛ ተቀብለው ቅዱስ ቴዎፍሎስን በተነጠፈ መቀመጫ ላይ ተቀምጦ ሦስት መላእክት ማርና ወተት ሲመግቡት አገኘው። ባየውም ጊዜ ደንግጦ ወደኋላው ኋላው ተመለሰ። በማግስቱም ቅዱስ ቴዎፍሎስን ወደ አደባባይ እንዲያመጡት አዘዘ። እርሱም ሚስቱ ተከትላው መጣ። መኮንኑም ዲዮስ ለሚባል አምላክ ሰዋ አለው። ቅዱሱም እኔ ያለምን ሁሉ ለያዘ ለእውነተኛው አምላክ ለጌታዬና ለአምላኬ ለመድኃኒቴ ለፈጣሪዬ ለክርስቶስ በቀር ለሌላ አልሰዋም አለ። በዚያንም ጊዜ ለአንበሳ እንዲጥሉት መኮንኑ አዘዘ። አንበሳውም ሩጦ እግሮቹን ሳመ። ከዚያም በኋላ በእግዚአብሔር ፈቃድ ጀመረች። መኮንኑም እርሷንም ወደ አደባባይ አውጥተው ለአንበሳ እንዲሰጧት አዘዘ። ሕፃኑም አንበሳውን ባየው ጊዜ ሳቀ። የአምስት ወርም ልጅ ሲሆን አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ አምናለሁ ብሎ ተናገረ። ይህንንም ብሎ በአንበሳ አፍ ከእናቱ ጋር ተበላ። ለእግዚአብሔር ምስጋና ይሁን፣ እኛንም በሊሰማዕታት በጸሎታቸው ይማረን፣ በረከታቸውም ከእኛ ጋር ለዘላለሙ ጸንቶ ይኑር አሜን። ሰላም ለቴዎፍሎስ መናኔ ክብሩ አለሙ ወለጰጥሪቃ ብፅድ እንታመት በሕማሙ አዲ ሰላም ለደማሊስ ወልዶሙ ዘንበለ ያምር ምንተኒ ሰሜ ኣብሁ በሙ በንተክርስቶ በንተ ዘተከደሙ አንድ አምላክ በሚሆን በአበወልድ በመንፈስ ቅዱስ ስም ህዳር ሃያ በዚች ቀን ቅዱስ አባት አንያኖስ አረፈም። በዚችም ቀን የሰራዊት አለቃ የነበረ የሰማዕት ቅዱስ ቴዎድሮስ ቤተ ክርስቲያን የከበረችበት ነው። ለእግዚአብሔርም ምስጋና ይሁን። እኛንም በቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ደናግር፣ መነኮሳት፣ አበው ቀደም ይልቁንም በሁለት ወገን ድንግል ከምትሆን ከመቤታችን ከቅድስተ ቅዱሳን ከድንግል ማርያም ረዴትና በረከቷ፣ አማላጅነቷ፣ ቃል ኪዳኗን በሀገራችን በኢትዮጵያ በህዝበ ክርስቲያን ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን።